ዛሬም እንግዲህ በአዲስ ጉዳይ ተመልሰናል ማለት ነው። በሀይሚ የጠቅሳላት የሚገርም ጥቅስ ማለት ነው። እንዲሁም ደግሞ ፍፄ ትናንትና ጉደኛን አግኝቶት ነበር ና የሰማ ንውር ደግሞ አጀብ ያስበላል ማለት ነው። ሀይሚ እንግዲህ አንበሳ ሆነ ሁሉም ሰው ቢጠላህ ይሻላል፣ አህያ ሆነ ሁሉም ሰው ከሚወድህ ብላለሽ ማለት ነው። እና ሀይሚ እንግዲህ አልተቻለችም የምር ማለት ነው። ቀኔዋ እንግዲህ ከትናንትና ጀምሮ አገሩን እያንጫጨው ይገኛል ማለት ነው። እና የሀይሚን ሀሳብ፣ የሀይሚን ሁኔታ፣ የሀይሚን አይዲያ፣ የሀይሚን አቴንሽን በደንብ ከተረዳችሁት አትናደዱም ማለት ነው። የምር ማለት ነው እና ትናንትና ሀይሚ በተናገረችው እንግዲህ ብዙ ነገር ተብሏል። ለስም የተወሰነ ማለት ፈልጋለሁ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? አለሁ። ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦች አጠር ባለ ቪዲዮ ነው የመጣሁት። እንግዲህ ትናንት በሰራሁት ቪዲዮ ብዙዎቻችሁ ተረርታችሁኛል፣ አመሰግናለሁ። እኔም በተረዳሁት መልኩ ነው። ቡራ ቤትም እንግዲህ ቡራ ሸራ አድርጎት ነበርና ትናንትና እዛ ላይ ራሱ ብዙ ቅጥቅጥ አለ። እንዴ ምን ሆናችሁ ነው? እና እኔ ራሱ ደከመኝ፣ ኮሪፕላይ ማድረግ ማለት ነው። እና ብሩክ ቤት ና ብቻ፣ ዛሬ የመጣሁት በሁለት ጉዳይ ነው ማለት ነው። አንደኛ ሀይሚ ትናንት በተናገረችው። ጥቅስም አላት እንግዲህ ሀይሚ አልተቻለችም ማለት ነው። እና እና ደግሞ ሀይሚ ትናንትና ቪዲዮ ሲጀመር ጀምረው እስከ መጨረሻ ብሩክን ዝቅ የሚያደርግ ነገር ነው የተናገረች ብላችኋል። ይሄን ነገር በትክክል መረዳት አለባችሁ። ብሩክም እንግዲህ ሸር ሲያደርግ እንደ ማኩረፍ ብሎ ነው ጸጥ ባሉ ብሎ ነው ሸር ያደረገው። እና ብሩክም እንግዲህ በደንብ መረዳት አለበት ብዬ አስባለሁ። ዛሬ እንግዲህ በብሩክ ቤት ይመጣሉ ብዬ አስባለሁ። እንግዲህ ዛሬ ብሩክም ጓ ሊል ይችላል። አይዶ ነው ምክንያቱም ትናንትና ሀይሚ በተነጋገሩት በደንብ ይረዳል ብዬ አስባለሁ። ሀይሚን ደግሞ ከኛ በላይ ስለሚያውቃት ሊረዳት ይገባል ብሩክ ማለት ነው። ያ ማለት ትናንት በተናገረችው ብሩክን ዝቅ የሚያደርግ ነገር አልተናገረችም። ምንድን ነው ሶሲ እየገፋፋቻት ነበር። ሶሲ ለጠየቀቻት ጥያቄ ትክክለኛ መልስ ነው የሰጠቻት፣ ትክክለኛው ማለት ነው። ሀይሚ ማወቅ የፈለገችውን ነገር እንግዲህ በአላሰበችው መንገድ ከሶሲ እያወቀች ነው። እና ሰምታችኋል፣ አንድ ጥያቄ ጠየቀቻት ሶሲ ማለት ነው። ማለት ከዳኒ ጋር ያለሽ ሪሌሽንሽፕ ምንድን ነው አለቻት። ምንም የለኝም ሊኖረኝም አይችልም ብላ መለሰለቻት። ግን እሷ ከዛ ስትቀጥል ደግሞ ለምንድን ነው ለዳኒ የምትከራከርለት ትናንት የምታውቂውን ለዳኒ እየተከራከርሽ ብሩክን ለምን እንደዚህ ታደረጊዋለች ብላ እንግዲህ ስለ ብሩክ ብዙ ነገር እንድትናገር በጣም ገፋፍታታለች። ከዛ ሀይሚ ምንድን ነው ያለች፣ እኔ ብሩክን የተናገርኩበት መንገድ እያደረገ ያለው ነገር ስላልተመቼ ነው። እንግዲህ ከዳኒ ጋር እየተጣሉ ስለነበረው ማለት ነው በዚያ መልኩ ነው እኔ ብሩክን የተናገርኩት። ዝም ብላችሁ አፋችሁ እንዳመጣ ለምን አፋችሁን ትከፍታላችሁ? ስትላት፣ ከዛ የታለን የሆነ አፌን የከፈትኩ ብላ ይኸው ድርቅ አለች። ከዛ ሀይሚ ምንድን ነው እኔ አንቺን አላልኩም እኔ የተናገርኩ ብሩክን ነው ብላለች ማለት ነው። እዚህ ጋር ነው ግን ደግሞ ሶስት እዚህ ጋር ሀይሚ ከህይወታችን ውጭልን፣ በቃ ይቅርታሽን ተቀብያለው፣ ከህይወታችን ውጭ ልኝ ብላ በአዲስ አበባ በአጭር አማርኛ ነግራት ያለሽ ማለት ነው። ለንግግር ቅርታ፣ በአጭር አማርኛ በቃ ይቅርታችሁን ተቀብለናል ከህይወታችን ውጡልን። ቡራም እኮ ብለዋል፣ ይቅርታ ጠይቄሃለው፣ ከፈለክ ይቅርታውን ተቀበል፣ ካልተቀበልክ የራስ ጉዳይ፣ ዳኒ ከህይወታችን ትወጣለህ እንብያል። እምቢ ካልክ ግን እኔ እየጠፈጠፍኩ ከሀይሚ ህይወት አስወጥሃለው ብሎታል። ሶ ሀይሚና ቡራ ከህይወታችን ውጡልን እያሉ ነው ያሉ። ታዲያ ይሄ ነገር ግልጽ ሆኖ ሳለ ለምንድን ነው ሰው ሲነገር የምታዞር? ለምንድን ነው ሌላ ነገር ወግና የመጣችው? ለምን ብሩክን ትናገሪዋለሽ እኮ ነው። ምን አገባት እንዴ? ከህይወታችን ውጪልን ስትላት ከማንና ከማን ህይወት አላለችም ከብሩክና ከሀይሚ ነው እንጂ እና ዳንያ ታዲያ ትናንት ካወቀችው ከዳኒ ጋ ነው እንዴ ልሰማ የፈለገችው ሶሲ ሶሲ እኮ ትክክለኛው መንገድ እያወቀች ሌላ ነገር ነው የምትፈልገው ታዲያ ሀይሚ እኮ እስከ ጥግ ድረስ ነው የነገረቻት ያለችው ምንድን ነው ኦኬ እኔ ከዳኒ ጋ የሆነ ነገር አለ ብልሽ አንቺ ከብሩክ ጋ መቀጠል ፈልገሽ ነው ወይ ያለቻት ያዘቻት እኮ ከዛ ምንድን ያለች ሶሲ አይ ፕላንም የለኝ ስንት ቆንጆ ባለበት ሀገር አለች ታዲያ ስንት ቆንጆ ባለበት ሀገር ብልሽ አንቺ ያጣጣልሽውን እኔ የማነሳልሽ ይመስልሻል? አንቺ የጣልሽውን እኔ የማነሳልሽ ይመስልሻል ወይ ብላታለች። እዚህ ላይ አንቺ የጣልሽውን እኔ የማነሳልሽ ይመስልሻል ያለቻት። በሶሲ ላይፍ ነው። በሀይሚ እና በቡራ አይደለም፣ በሶሲ ላይፍ ነው። ሶየሱ የሀይሚ ምንድን ነው? በቃ አንቺ የራስሽን ሕይወት ራስሽ ታደጊ። አንቺ የጣልሽውን ማን ያነሳልሻል? እኔ ራሴን አሳልፌ አልሰጥም፣ ከሕይወቴ ውጭልኝ ነው ያለቻት ሃይሚ ማለት ነው። ይሄ ነው በቃ፣ በአጭር አማርኛ ሲናገር። ስለዚህ ትናንትና ደግሞ ፍጽሄ እንግዲህ የዳኒን ጓደኛ አግኝቶት ነበረ። እና እንግዲህ የዳኒ ጓደኛ ናታን ደግሞ የተናገረው ንግግር በስማን ፎቶ ነው ራሱ ማምጣት አልፈለኩም፣ እውነት ለመናገር ማለት ነው። ምክንያቱም የተናገረው ንግግር ሀይሚና ተዜጋ እኮ ሀይሚ እኮ ዳኒን ብሩክን አልፈልግም ብላለች። እንዴ ናታን የሚባለው ሀይሚንና ብሩክን ወክሎ ነው ሲናገር የነበረው። ሀይሚና ብሩክ ተለያይተዋል። ሀይሚ እኮ ብሩክን አልፈልግም ብላለች። ሀይሚ እኮ ብሩክን አያገባህም ብላለች። ስለዚህ ብሩክ በሀይሚ ህይወት ካላገባው ዳኒ ያገባዋል እያለ ናታን እንግዲህ መቶ ሺህ ለመግባት ያለ የሌለውን እየቀበጣጠረ ይገኛል ማለት ነው። እዚህ ላይ መናገር የምፈልገው እኛ የጨረቃ ቤተሰቦች ደጋፊዎች ደክሞናል የምር ማለት ነው። በማንም ቤት በማንም ቤት እየዞርነ ስለነሱ ስለሚወራ እየዞርነ ማዳመጥ ደክሞናል። ስለዚህ አዳዲስ ዩቱበሮች መቶ ሺህ ለመግባት፣ ሁለት መቶ ሺህ ለመግባት በሚያደርጉት ጌም ማለት ነው። ጌም ኦቨር ሆነ እኮ በቃ የምር ማለት ነው። ለምንድን ነው ሀይሚና ቡራ ታርቃችሁ የማታሳርፉን? አታዝኑልንም እንዲ ለኛስ። ስለዚህ ሀይሚ የመለሰችው ሶሲ ይዛ በመጣችሁ ነው። የራስሽን ራስሽ ጠብቂ፣ የራሴን ራሴ እጠብቃለሁ። አንቺ የጣልሽውን ማን ያነሳልሻል? የኔንም አታገኝም አትድከሚ ነው የሀይሚ መልስ ማለት ነው። ባመጣችው ጥያቄ ትክክለኛ መልሷ እና ያገኘች ሶሲ ማለት ነው ሲቀጥል ደግሞ ናታን ተብዬው ና ዳኒ እያደረጉት ባሉት ነገር፣ ትናንትና ፍፄ እንግዲህ ሄዶ ፍፄ በመጀመሪያ ብሩክ አትሄድ ሲጠሩ ብሎ ነበር እና መሄድ የለብም አነጋገሩ በጣም ነው የሚደብር። እና ብሩክ ስለም ብሩክ እኮ በቃ አያገባሽም ብሏታል። ስለዚህ ሀይሚና ዳኒ ነው መፍታት ያለባቸው ችግሩን እያለ የማይሆን ነገር እንግዲህ እሱ መቶ ሺ ለመግባት በጣም እየቀባጠረ ይገኛል። ለዚህ ደግሞ ታዲያ ሀይሚና ቡራ ታርቀው ነገሩን ማሳ ነገሩን ማሳጠር አለባቸው። የጨረቃ ቤተሰቦችን ማረፍ ይፈልጋሉ። የምር ማለት ነው።